አንድ ገበሬ ግቢውን እንዲጠብቁለት ሁለት ውሾችን ያሳድጋል። ነገር ግን አንዱ ውሻ ካደገ በኋላ ታሞ ቁስለኛ ይሆናል። በዚህም ሁሌ ራሱን ይጠላል። ሁሌ እንዲቁስላም ከመሆን ምን ነው ፈጣሪ ባልፈጠረኝ፣ እንደ ጓደኛ ወጥቼ እማልገባ ሰው ሁሉ የሚጸየፈኝ ሆኜ ቀረሁ እያለ ያለቅሳል። አብሮ አደጉ ውሻም ወጥቶ በገባ ቁጥር የሄደበትን እየነገረው ያበሽቀዋል። ታዲያ አንድ ቀን ግን የገበሬውን ግቢ እየጠበቁ ሳለ ድንገት ሰፈሩ በሌሎች ውሾች ጩኸት ተናጋ። ይሄኔ እንደ ልቡ መንቀሳቀስ የሚችለው ውሻ ተነስቶ ሲወጣ፣ ቁስለኛው ግን መሄድ አቅቶት እድሉን እያማረረ ቀረ። ጤነኛው ውሻ ግን እንደወጣ አልተመለሰም። ጠዋት ገበሬው ተነስቶ መንደሩን ሲቃኝ ውሻው በጅቦች ተበልቶ ሞቶ አገኘው። ወዳጆች፣ አንዳንዴ ቁስልም መቆያ ይሆናል። መከራም ደግሞ ለበጎ ነው። ፈጣሪ ሁሉን የሚያቅ ነውና ሕይወታችን ላይ የሚመጡ ዝቅታዎች ምናልባትም ለከፍታችን መሰረቶች፣ ለመኖራችን ምክንያቶች ናቸው። ማን ያውቃል? የጎደለን ነገር አንድ ቀን ማመስገኛችን ይሆናል። ዛሬ በጎደለው ባጣችሁትና ባልተሳካላችሁ ነገር ተስፋት ትቁረጡ። ይልቅ ቁስላችሁን የሰጣችሁ ጌታ እንደገና እስካያችሁ ጠብቁት። ስለቀደሟችሁ ሰዎች ሳይሆን ስለሚያስቀድሟችሁ፣ ስለጠሏችሁ ሰዎች ሳይሆን ስለሚወዳችሁ እግዚአብሔር አስቡ። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው።